አንዳንድ ጥቅሶች አሉ። ካነበባችኋቸው በኋላ መጽሐፉን ቅዱሱን መጽሐፍ ማወቃችሁን ሁሉ ጥያቄ ውስጥ የሚከቱባችሁ ከዚህ በፊት የምታውቁት እውነት ሆነ ክርስቲያናዊ ልምምድን ሕብረታችሁንና አመለካከታችሁን ደግሞ የሚፈትኑባችሁ ቃሉን የማወቅ ችግር ኖሮባችሁ ሳይሆን በጊዜው የሚፈለገው አእምሮ ውስጥ በመነበባቸው ብቻ ከተሰደሩበት መደዳ ከምዕራፍና ከቁጥራቸው ወጥተው ከገጽ የሚዘሉ ዘካርያስ መጽሐፍ ሲነበብ ምናልባትም ደግሞ ሰነፍካልን በአመቱ የትንንሽ መጽሐፍ የንባት ጊዜ ላይ ሲደርስልን ወይ ደግሞ ሲሰበክ የሚነሱለትና የሚታወቁለት ጥቅሶች፣ በዋናነት የሚነሱለት ሀሳቦች እንዲሁም የስብከት ክፍሎች ስለሚመጣው ንጉስ፣ ስለምትታሰበው እስራኤል፣ ስለምትቀደሰው፣ ስለምትታደሰው ታላቂቱ ጽዮን ነው። በውስጡ ከመታሰብ ለሚጎሉት ቀኝ ዓይናቸው ስለሚፈሰው በቀኝ ክንዳቸው ተመጥቶ በእግዚአብሔር መለኮት ዘንድ ስለሚረሱ ስለማይታሰቡ ንጉሱ ለነሱ ስለማይመጣላቸው የእስራኤል ሰዎች ግን ማንበቡ እንረሳለን። በመጽሐፉ የአስራ አንደኛው ምዕራፍ ውስጥ ማቲዩ ሄነሪ የተባለው ኮሜንቴተር ሲገልጽ እስራኤል በመታሰባቸው መካከል መልካም እረኛ እጦት የተሰቃዩ ሳያንስ ጨምረው በሰብነፍና ምናምን የረኛ መከረኝነታቸው የሚቀጥሉበትን ህይወት እንደኖሩ ያወሳልናል። ለመከራ የተጠራና መከራ የነገሰበት ይለያያል። መከራው የራሱ ሆኖ በሚመጣበት በመታጣቱ ሆነ በመገኘቱ መከራ የሚመጣበት ሆኖ የተሰበሰበ ይሰበራል። የእግዚአብሔር በሆነችው በጽዮን መካከል መታሰብና መነሳት በሚነገርላቸው ህዝብ መካከል መልካም እረኛ ጠፍቶባቸው ነበር። መልካሙን የተቃወሙና ያላስተዋሉ በጎነት በመካከላቸው ተረስታ ናረክሳ በፋነኑ ሰዎች መካከል እረኛ አይጠፋም ችግሩ መልካምን መጋፋትና ለመልካም የሚሰጥ እምቢታ ምላሽ ግን መልካምን የሚያስቀር ሳይሆን ለክፉና ለሰነፍ ቦታ የሚያዘጋጅ ነው። የብርሃን አልባነት ጨለማ እንደመሆኑ ጭላንጭል ሆነ ነጸብራቅ ሳይሆን ጨለማ እንደመንገሱ መሆኑ እንዲሁ የመልካም ያለመገኘት ያለመልካም መንቀሳቀስ አይደለም፣ በክፋት ውስጥ በኖር ነው። ሪዝናት ድናይን ግድነስ ሊቪንግ ቤስ ራዘር ይህንን ክፋት መልካምነት ጎድሎት በክፋት ውስጥ ያለውን የእስራኤልን ማንነት መገለጫው የጤናማ እረኛ ጉድለት ነው። በመከራ ውስጥ የሚኖረው መንጋ የሚመራው እረኛ ማጣት ውጤት ነው። የእረኛውን እቃ ወስዶ ለትንቢቱ እንደ ፕሮፕ እንደ መሳሪያ ያደረገው ዘካርያስ ይህንን ሰው ሰነፍ እረኛ ይለዋል። ስንፍናው የትጋት ማነስ አይደለም። የጉዝና መግደል አይደለም ምናምንቴነትን ነው። መሳፍንት ዘመን በልቡ የመሰለውን የሚያደርግን የምናምንቴውን እስራኤልን አይነት አባታቸውን ሆነ በሴሎ የመገናኛው ድንኳን ውስጥ ያለውን እግዚአብሔርን የናቁ የኤሊ ልጆችን አይነት ምናምንቴነት የምሳሌው ጸሐፊ የሕይወትን ዝቅጠት ማመላከቻ የሆነውን ወጣት የሚገልጽበትን ምናምንቴነት መዝሙረኛው እግዚአብሔር የለም በሚል በልቡ ደስ እየተሰኘ የሚኖር ያንን ሰነፍ የገለጠበትን ያን ምናምንቴነት። ያ ስንፍና እረኛቸው ዘንድ የተገለጠ ነው። ስንፍና እረኛው ዘንድ በእንቅልፋምነት አይደለም። ስንፍና ድንገት ከተዘናጋችሁ በኋላ ጊዜው ግን ደርሶ በደንስቶ በድንጋጤ ለመስራት መነሳትን አይደለም። ስንፍና የእግዚአብሔርን መስጠት የእርሱን ስጦታና የእርሱን ባለቤትነት በህይወት ውስጥና በስራ ውስጥ መዘንጋትና መተው ነው። ነቢዩ ስለሚነሳው ሰነፍ እረኛ የሚሰጠው መግለጫ ሁሉ የተጠራበትን ማንነት የማያስተውል ህይወት ውስጥ መስቀጥም ያመላክታል። መጨረሻ የሌለው የመንጋው ስብራት በሚለው መንጋ መካከል በበጎ ያደረ የመሰለው ይህ ምናምንቴ እረኛ ምክንያት ነው። ማስተዋል የሌለው መመራት በሚያስፈልገው ህዝብ መካከል ለራሱና ለሆዱ ያደረ በኋለበት የተደሰተ በግሉ የሆነ ህይወትን የሚኖር ምናምንቴነቱ መገለጫ ባለው ይህ እረኛ ነው። ሴስልጣን ሆነ የስም መሸፈኛውን ተይዞ እረኛው የሚጎለው እሬ አይደለም። እረኛው የጎደለው መጠራት አይደለም። የጎደለው ለስራው የሚያስፈልገው እቃ ሆነ መሳሪያ አይደለም። የጎደለው የሚፈልጋው የሚመራቸው መንጋ አይደለም። ነገር ግን እውነተኛ ፍቅር ስራና መንገድ የጠፋበት ነው። ምናምንቴ መገለጫው አራት ነው። የጠፋውን አያስብም መንጎን መግደሉ የማይጎለው ለመሰብሰብ የማይፈልግ ግድ የማይሰጠው የጠፋውን የማይፈልግ እርሱ ምናምንቴ እረኛ ነው። የባዘነውን የማይፈልግ መለስ ቀለስ የሚለውን በሚገባ ተቸግሮ ተጨንቆና ነፍሱ ታስራበት ኃጢአት መንገዱን ይዞት እንዴት አድርጎ እንደሚወጣና እንደሚገባ የጠፋበትን ያንን ፈልጎ ሲመጣ ሀይ የበረታ ነው። በጌዳና ባይል ችሎ በርታ ብሎ የሚመልሰው ነው። የተሰበረውን አይጠግንም። በብዙ ስብራት ውስጥ ሆኖ ራሱን ሀቶ በሐዘን የሚማቅቅ ወደ ቤት መጥቶ ለኃጢአቱ ሰው ፈልጎ ለሚኖረበት መሸከምን ያጣ ምናምንቴ እረኛ ነው። የጠፋውን ሳያስብ፣ የባዘነውን ሳይፈልግ፣ የተሰበረውን ሳይጠግን በቤት ሆይሆይታ ሆይታ መካከል የዳነው ተሰብስቦ እሱን እንኳን የማይቀልብ ነው። ቢያንስ ድነው በራሳቸው ለቆሙ በሚገባ እንዴት አድርገው ሊበረቱና ሊኖሩ የሚፈልጋቸውን ሰዎች ሰብስቦ ስለራሱ ራሱ ባለ ንግግር የማይረባን መኖ ግቶና ሰጥቶ በመዳናቸው እንዲሰነብቱ ግድ የሌለው ያ ምናምንቴ እረኛ ነው። በቤት ውስጥ ያለው እረኛ የተሰጠውን መንጋ ለማገልገል የሚያስፈልገው ስምና ስልጣን እቃና መሳሪያ ሁሉ በእጁ ያለ ቢሆንም መንጋው ግን እረኛ እንደሌለው የጠፋ የተቅበዘበዘ የተሰበረ ድኖ እንኳን በቤት ያለው ማይበላና ማያድግ አናሳ ነው። እረኛ አለ፣ መሳሪያ አለ። ነገር ግን መንጋው በስብራት ውስጥ የሚኖር ጠፍቶ ከሄደበት መላሽ ያጣ ነው። መንጋው በሚፈልገው ሳይሆን መጠሪያውን ያነገበ ነው። የረኝነትና ስልጣን ኔም ፖዚሽን የሞላው ምናምንቴ እረኝነት በጠሪው እግዚአብሔር ላይ ስላቅም፣ የእረኛ ሁሉ አለቃ እግዚአብሔር መሆኑን አለማስተዋል ነው። መሪነትና መጋቢነት በራሳችን የምናደርገው ሳይሆን በእግዚአብሔር እረኝነትና መጋቢነት ውስጥ ያለን ተሳትፎ ማስተዋል ነው። ዘካርያስ 11፥15 ላይ ያለው ምናምንቴን እረኛ ተመልክተን ወዮለት ለማለት ብቻ ሳይሆን ወዮልኝ ወዮልን የምንል መሆን፣ ውስጣዊ ምልከታ ማድረግ፣ ሁልጊዜ መመለስን መፈለግ አለብን። እረኛ የሆነው የመንጋው መሪ መንጋው ሆነ እረኝነቱ ለእርሱና የእርሱ እንደሆነ አለማስተዋል ሲታይበት የተሰጠው ቦታና ስራ ላይ የራሱ ባለቤትነት ሲሰማው በእርሱ ውስጥ በሆነ መሪነት የሚሰራው እንደሆነ ሲረዳው ራሱን በሚያውቅ የመሪ ምሳሌ ውስጥ በማስቀመጥ ሁልጊዜ ይሰንፋል። የተሰጠው መንጋ መዳኑን መጠገኑ መፈለጉ ሆነ መታሰቡ ሳይሆን የእርሱ የእረኝነት ጥሪ ሁሌ እንደሚቀጥል ያስባል። ሰነፈርኛ የወደቀ ቤት ምልክት ነው። ዘካርያስ የተሰጠው መልእክት ለየትኛው መንጋ ሳይሆን እንቢታን የመረጠና መልካም እረኛን ለገፋም መንጋ ጭምር ነው። ምናምንቴ እረኛ የሚሰጠው መንጋ ራሱን በመመርመርና የመመለስ የመፈለግ ወደ እረኞች አለቃ የመጮና ራሱን ለመልካም እረኝነት የመስጠት ኃላፊነት ይጋረጥበታል። ይህ መከረኛ መንጋና ምናምንቴ እረኛ የሚለው ሂደት ወይም ቪሸስ ሰርክል እግዚአብሔርን የመተውና የመርሳት ሁነኛ ምልክት ነው። መንጋው የእረኛው ውጤት ነው። እረኛው የመንገድ ማንነት መገለጫ ጭምር ነው። በመጀመሪያ የሁልጊዜን መጀመሪያ ሁልጊዜና የተለያየ ሁኔታ ውስጥ የሚገለጥ ቢሆንም፣ ነገር ግን መንጋውን የሚመራ መልካም እረኛ ነፍሱን ስለ በጎቹ አሳልፎ የሚሰጥ መሆኑን መርሳት የለብን የእረኞች አለቃ መገለጥን በጥማትና በደስታ አክሊሎቹና ደስታዎቹን ሰብስበው የሚጠብቅ ሌላ ደግሞ የሚያስደስት ታላቅ እረኛ ምልክትን ትመለከታላችሁ። የሚፈልግ፣ የሚያስብ፣ የሚጠግን፣ የሚያበላ ብቻ አይደለም። እነዚህ ኤክስትራ ይሆናሉ። በሁለንተናው ውስጥ ስለ መንጋው የገባው ፍቅርና መሰጠትን ለመግለጥ በአንድ ትንፋሽ ራሱን ሳያቅ እያፈቀርን እየወድናችሁ ሁለንተናችን ነፍሳችን ሳይቀር ለእናንተ የሚልን እረኛ ያለውን መንጋ የታደለን መንጋ ትመለከታላችሁ። የመምጣቱና በመካከላቸው ያደረገው እረኝነት እና መሪነት በእረኞቹ አለቃ መልክና ሁናቴ የሆነ እርሱ የመሪው የመሪውና የእረኝነቱ ባለቤት የሆነው ጌታ ቢመጣ የሚደሰትበትና የሚከብርበት በእርሱ መሪነት ውስጥ በተሰራ ስራ በኩራት መንጋውና እረኛው የሚሸለምበት እረኝነት ይህ ነው። እንዳትረሱ መንጋ ጊዜ መከረኛ ነው። በመንጋው በምድራዊ መከረኝነት ከዘመናት በፊት በእስራኤል ዘንድ የነበረው መከረኝነት የእውነትና የጊዜ እንጂ የመከራ መጥፋት ልዩነት ከአዲስ ኪዳን ጋር የለውም። መንጋው አለቃ እረኛው በመምጣቱ እስኪያሳርፈው ድረስ በጠላት መንገድ የተኩላና የጠላት ተጠቂ ነው። ነገር ግን የአዲስ ኪዳን መንጋ መከረኝነቱ በረኛው የሚቀጥል አልነበረም። በሚገባ የሚታሰብለት ስለጠፉት ግድ የሚሰኝና በሚፈልገው የሚፈልገው በፍቅር ተገዶ እንደ እናትና እንደ አባት የሚያስበው የሚያስብለት መንጋ ያለው ነው። እንዴትና እንዴት የትና እንዴት እንደሆነ ላሳያችሁ የምታጠባናት ለልጅ ልጁን እንደምታስበው ለመብላቱ ብቻ ሳይሆን በተኛበት መተንፈሱን ጎንበስ ብላ የተነፈሰ ነው አለበ ህይወት እንደምትለው ለታቀፈውና ለታቀፈበት ጊዜ ሁሉ አንገቱን ወገቡን ደግፉ የርዙ እንደምትለው ለያዘው ሁሉ ቀስ ቀስ ተጠንቀቁ በሚል ትዕዛዝ እንደምትሳሳ፣ ለሚበለው ጭንቅ ለለበሰው ሀሳብ እንደሚሆንባት፣ ልክ እንደዛ እንደምትጠነቀቅ እንደምታጠባናት። ለሚያድግ ማንነቱ፣ በሰው መሀል ለሚገባበት ባህሪው፣ ለሚሆነው የነገ እሱነቱ የሚያሳስበው ስሙን ብቻ የሚያስከብር ሳይሆን በቁጣው ደግሞ እንደሚገባ የሚገራ አባት ሆኖ እንደሚጠነቀቅለት እንዲህ ያለ እናትና አባት ያለው ምንኛ የታደለ መንጋ ነው። ጳውሎስ በኒያ ተሰሎንቄ ላይ ሲናገር ይህንን ስለ ራሱ ያወሳል። ይህረኛ ራሱን ለመንጋው የሚገልጥበት መንገድ እናትነት፣ አባትነት ወዶ ማፍቀርን በብዙ ፍቅር ነፍስን መስጠትን ነው። ማን ከምትወደው ከእናቱ ቤት ይቀራል? ማንስ ከሚያስብለት ከአባቱ ቤት ከነስ ብራቱ ይቀመጣል? እውነተኛ እረኛ እያፈቀረ ይወዳል። እረኛው ነፍሱ ዘንድ በእርሱ ዘንድ ሳትከብር ለራሱ መንጋ ለመንጋው ራሱን ይሰጣል። እረኛው አለቃውን በመምሰል መንጋውን ያሳድረዋል። የእረኛው አለቃ ይከብርበታል። ሐዋርያው ጳውሎስ ራሱን ለኤፌሶን መንጋ፣ በተሰሎንኬ ላለው መንጋ፣ በቀርጤስ ላለው መንጋ ላሉት መንጋዎች በሙሉ ሲገልጥ እረኝነቱ ነፍሱን በመስጠት ውስጥ ነው። ምናምንቴ ያለበት የእረኛ ባለቤት ባላወቀ ሳይሆን በመንጋውን በሰማ ለመንጋው በኖረ ህይወት ነው። እረኝነት ምናስተውል የመንጋ ባለቤትነት አይደለም። የመንጋው ባለቤትነት አይደለም። እረኛ የመንጋውን ህይወት መወሰን አይደለም። እረኝነት የመንጋን ስሜት በመጠበቅ ያላቸውን ልብ ማስተዳደር አይደለም። እረኝነት ለመንጋው ነፍስን አሳልፎ መስጠት ነው። ነፍሱን አሳልፎ የሰጠው የመንጋውን አለቃ በመመልከት ራስን በመካድ ነፍስን በመናቅ ማገልገል ነው። ሁሉን በራሱ ዘንድ እንደፈለገና እንደመሰለው በሚኖርበት በመሳፍንት ዘበን ለጠፋው ህዝብ የሚሆን መልካም እረኛ አልነበረም። ነገስታት በተፈራረቁባት እስራኤል ውስጥ እግዚአብሔርን በመፈለግ የጠና መንግስት የሆነ እረኛ አልነበረም። እረኛ አጥተው በተቅበዘበዙ መካከል ግን እውነተኛ እረኛ የመጣው ከናዝሬት ነው። መለኮት ሰውነትን ለብሶ በመካከላችን ሲያድር ልቡ ያዘነልን፣ አፉን ከፍቶ በማስተማር ለመፈወስና ለመምራት ያነሳሳው ህዝቡን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነልን፣ ተጨነቀልን። ተጥለን ለነበርን ለእኛ መጣላችንና መሰበራችን ገደደው። የእረኞች አለቃ ይገደዋል። ስለዚህ በመካከላችን ሁልጊዜ ለማስተማር፣ ለመፈወስ፣ ለመጠገን ይነሳል፣ መንጋውን ይሰበስባል። ራሱን እኔ መልካም እረኛ ነኝ በማለት ያስታውሰናል። ፈውስ የታጣለትን የመንጋውን ስብራት በመስቀል ላይ በስብራቱ ወስዷል። የጠፋና የባዘነውን በራቁት መመንጠልጠሉ ፍቅር ወደ ራሱ ቤት ጋብዞናል። መልካሙ እረኛ ምናምንቴውን እረኛ ይሰብረዋል። የራሱን መንጋ በራሱ ደም ዋጋ ይሰበስበዋል። መንጋው ዋጋው ያለው የመንጋው ቫሊዩ ብቸኛው በብቸኝነት በመልካም እረኛ ውስጥ ያገኘዋል። ይህ እረኛ የራሱ መንጋን ሁልጊዜ እንደ ራሱ በሆኑ እረኞች ይመራለት ዘንድ ብዙ መልካም እረኞችን ይፈልጋል ይጠራልም። የሁሉ እረኛ መጠራቱ ሆነ የተጠራለት ዋጋ የመልካሙ እረኛ ያስቀመጠው ያ ዋጋ ብቻ ነው። የመስቀሉ ፍቅር መለኪያ ነው። የሞቱ ጣምር መመዘኛ ነው። የተሰብህና የተወጋው አካል ሚዛናችን ነው፣ ለእያንዳንዱ ለሚጠራው እረኛ። ይህ ብቸኛው የናዝሬቱ ኢየሱስ መልካም እረኛ ጥሪን ያቀርባል። ነፍስ ሳይቀርልህ መንጋውን እንደኔ አድርገ ፈልግ መንጋውን ነፍስ ባንተ ዘንድ ሳት ክብር እንደኔ ሆነ አስበው። መንጋውን ሁለንተናህን በመስጠት ጠግንና መግበው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሁሉን ደቀ መዝሙር እንድናደርግ ሲጠራን ሁሉን በያለንበት በምድረኝነት ለሚመራ በቤቱ ለሚመግብ ለመንጎች አለቃ ከመንጎች አለቃ ለትንንሽ ከሱ አለቅነትና ባለስልጣንነት ለምንጋራ ለኛ የተሰጠ ትእዛዝ ነው። ስለዚህ እረኝነት፣ መጋቢነት፣ ጠባቂነት፣ ፈላጊነት፣ አሳቢነት፣ አብይነት የሁልጊዜ ውሳኔ ነው። በቤቱ ለሚመግብ እረኛ በቤቱ ለሚመግብ እረኛ ቤት የዕለት ተዕለት የህይወት ውሳኔ ነው። መሰንበት ልጆቹን ለሚያስተምር አስተማሪ እረኛ የታማኝነት ውሳኔ ነው። በቤተ ክርስቲያን ሰዎችን ወደ ክርስቶስ ሁሉ ለሚጠርም ያ እውነተኛ የህይወት የእርምጃ ውሳኔ ነው። እረኝነት የጥሪ ጉዳይ ሳይሆን እረኝነት ከእረኛው ጋር የእሱን ስራ የመጋራት ክብር ነው። በምናምንቴ እረኛ እና በታማኝ እረኛነት መካከል ለምንዋዥቅ ለእኛ መለስ ብለን ወዮ ሳይባልብን የክብር አክሊላችንን መሰብሰብ የምንችል እንድንሆን እግዚአብሔር ይርዳ።